እንትን ነበረ ቢያደርጉት ነገር ነበረ በን እንደሱ ነገር ነው። ከዛ በኋላ ግን እኔ ያቺን ያስት ነው ወንበር ላይ

ታወቀ ማለት ነው በአንድ ጊዜ ሰላም ነው

የተከበሩ እንኳን ደህና መጡ። የምትቸገር ምን ስትሰራ ነው? ይእዛእንደሽማአሁተነ እሺ፣ ኖርማል ተነሳ። እንደገና ስሜት አለ፣ እስቲ እንዲህ ይለኛል ወይም ያመኝ ነበር በምትለው ግለጻውና ሌላ ነገር አዎ